የአስራአምስት ዓመቱ ማክስ ዶማን የስኮላርሺፕ ውል ሊፈራረም እንደሆነ መረጃዎች ያሳያሉ። ጋብሪኤል ጄሱስ ከጉዳቱ በፍጥነት እያገገመ እንደሆነ አስተያየቱን ሰጥቷል። ተጫዋቹ በሚቀጥሉ ሳምንታት ወደ ቡድን አጋሮቹ እንደሚመለስ ተገልጿል። የቀድሞ የማንችስተር ሲቲ ተጫዋች የነበረው ያያ ቱሬ ስለ አርሰናል የሰጠው አስተያየት አለ፣ እንደሚከተለው የምናቀርብላችሁ ይሆናል። ሰላም አድማጮቻችን እንደምን ቆያችሁ? የዩቲዩብ ገጻችንን እየተከታተላችሁ ስለሆነ ከልብ ከልብ አርክተን እናመሰግናለን። አርሰናልን የተመለከቱ ስፖርታዊ መረጃዎችን ልናጋራችሁ ዛሬም በድጋሚ ተገናኝተናል። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣዬ ነው። እንግዲህ በቀጥታ ወደ ዛሬው መረጃችን የምናልፍ ነው የሚሆነው የ15 ዓመቱ ማክስ ዶማን የስኮላርሺፕ ውል ሊፈራረም እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ ማክስ ዶማን የስኮላርሺፕ ስምምነት ይፈራረማል በቅርቡ ተብሎ ነው የሚታሰበው። ከዛ በተጨማሪ ግን የሰሜኑ ለንደን ክለብ አርሰናል አሁን ላይ ይህንን ተጫዋች የስኮላርሺፕ ስምምነት እንደሚያስፈርሙት የወጡ መረጃዎች እያሳዩን ይገኛሉ። የሰሜኑ ለንደን ክለብ አርሰናል ወጣቱን ተጫዋች ማክስ ዶማንን የዚህንን ስምምነት ለማስፈረም እንግዲህ አሁን ላይ ከተጫዋቹ ጋር ስምምነት ላይ ደርሰዋል። የ15 ዓመቱ ተጫዋች ማክስ ዶማን ወደ ሌላ ክለብ ማምራትና ተጨማሪ ገንዘቦችን ማግኘት ይችል እንደነበር ነው መረጃዎች የሚያሳዩን። በተለይም ባርሴሎና ጨምሮ ሪያል ማድሪድ፣ ሌሎችም የአውሮፓ ታላላቅ ክለቦች ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበራቸው ይነገራል። በተለይ ሪያል ማድሪዶች ተጫዋቹን የግላቸው ለማድረግ እንግዲህ የተለያዩ እንቅስቃሴዎችን እያደረጉ እንደነበር ነው መረጆች የሚያመላክቱን። ነገር ግን የተጫዋቹ አባት ግን ምንም አይነት እድል እንደሌላቸው ሌሎችም ክለቦች የመቀላቀል ምንም አይነት እድል እንደሌላቸው እና ተጫዋቹ በአርሰናል ብቻ እንደሚቆይ ጭምር ሀሳቡን ሰጥቷል። ስለዚህ የተጫዋች የአርሰናል ንብረት ብቻ እንደሆነ ነው አባቱ የተናገረው። ስለዚህ ሌሎችም ስምምነቶች ላይ የመድረስ እድሉ ጠበዋል። የአስራ አምስት አመቱ ማክስ ዶማን ወደ ሌላ ክለብ ማምራትና ተጨማሪ ገንዘቦችን ማግኘት ይችል ነበር። ይሁን እንጂ የትልልቅ የትልቅ ተሰጥኦ ባለቤት የሆነው ማክስ ዶማን በአርሰናል መቆየት ምርጫውን እንዳደረገ ዘ አትሌቲክስ የተባለው የመረጃ ምንጭ እያጋራን ይገኛል። ማክስ ዶማን በ2027 አሳስ ወር ላይ 17 ዓመት ሲሞላው በአርሰናል ፕሮፌሽናል ኮንትራትን እንደሚፈራረም ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ላይ እንግዲህ አሰልጣኝ ሚካኤል አርቴታ ይህንን ታዳጊ ማክስ ዶማንን የወደፊት እቅድ አካል አድርጎ ስለሚያስበው ተጫዋቹ በአርሰናል እንዲቆይ ይፈልጋል። ለዚህም ነው ተጫዋቹ የስኮላርሺፕ ያቀረቡለት። በመቀጠልም 17 ዓመት ሲሞላው እንደ ኢታን ኗኔሪ የፕሮፌሽናል ውል የሚፈራረም ይሆናል። ዛ አትሌቲክስ በመረጃ ገልጹ ላይ ይህንን መረጃ አጋርቶናል። ሌላኛው መረጃችን ደግሞ ጋብሪኤል ጄሱስ ወደ ሜዳ ለመመለስ በጉጉት እየጠበቀ እንዳለ ነው። መረጃዎች የሚያሳዩን ተጫዋቹም ሀሳቡን ሰጥቷል። ጋብሪኤል ጄሱስ ሲናገር ጉልበቴ ላይ ጥሩ ምላሽ እየታየ ነው የሚገኘው ማድረግ የሚወደ ነገር ለማድረግ ተመልሼ በቡድን ውስጥ ተካትቼ መጫወት እስከምችል ድረስ በጉጉት እየጠበቅኩ እገኛለሁ። በጣም ረጅም ጊዜያቶች ከሜዳ ርቅ ያለው እንደዚህ ያለ ጉዳት በጣም አስከፊ ነው። የመልሶ ማገገሚያ ጊዜም ወደ ትንሽ ጊዜም ተቃርቧል። ስለዚህ አሁን ላይ እኔ ራሴ ትንሽ ወደ ኋላ መመለስ የሚያስፈልገኝ ደረጃ ላይ ነኝ። ምክንያቱም በሜዳ ላይ ጥሩ ስራ እየሰራው ነበር፣ ነገር ግን ጉዳት የምፈልገውን እንዳሳይ ገድቦኛል። አሁን መመለስ እፈልጋለሁ። ስለዚህ ስመለስ ደግሞ ደጋፊዎቼን መካስ እፈልጋለሁ ብሏል። እንግዲህ ጋብሬል ጄሱስ እናም ጊዜው እየደረሰ እንደሆነ አስባለሁ። ቀርቤ ያለው ከሳምንታት በኋላ ዝግጁ እሆናለሁ ሲል ጋብርኤል ጄሱስ አስቴቱን ሀሳቡን ሰጥቷል። እንግዲህ አሁን ላይ ጋብርኤል ጄሱስ በፍጥነት እያገገሙ ከሚገኙ የአርሰናል ተጫዋቾች መካከል አንዱ ነው። የሳር ላይ ልምምድ እያደረገ ይገኛል። ተጫዋቹ እንግዲህ በሚቀጥሉ ሳምንታት ወደ አርሰናል ስብስብ የሚቀላቀል ይሆናል እና ከሙሉ የቡድኑ አባላት ጋር ልምምዱን ይሰራል። በመቀጠልም ደግሞ ወደ ሜዳ ይመለሳል። ምናልባትም ጋብርኤል ጄሱስ በጥር የዙር መስኮት ቡድኑን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምክንያቱም አሁን ላይ በአርሰናል ቤት በርካታ አማራጮች እንዳሉ ይታወቃል እና እንግዲህ ጋብርኤል ጄሱስ ሲመለስ የቋሚነት እድል ያገኛል ተብሎ ስለማይጠበቅ ምናልባትም የመልቀቅ እድሎች ይኖሩታል ተብሎ ይታሰባል። እንግዲህ ምናልባትም የሚያሳየው ፐርፎርማንስ ወይም ደግሞ አቋም ደግሞ ተጫዋቹ ለመቆየትና ላለመቆየት ዋስትና ሊሆነው ይችላል ተብሎ ይጠበቃል። ነገር ግን አርሰናሎች የዚህን ተጫዋች ተደጋጋሚ ጉዳት ግን መግጠሙ ምናልባትም ከክለቡ ሊለያዩ የሚችሉበት እድል በጣም ሰፊ ነው ተብሎ ሀሳቦቻቸውን በርካቶች እየገለጹ ይገኛሉ። የሚካኤል አርቴታው ቡድን አርሰናል በአውሮፓ ቻምፒዮንስ ሊግ መድረክ አትሌቲኮ ማድሪድን እንግዲህ አራት ጎሎችን በማስቆጠር ጨዋታውን ማሸነፉ ይታወሳል። ጋብሪኤል ማጋሌሽ ጎሉን አስቆጥሮ ጫናው ከፍ ማድረጉ የሚታወስ ጉዳይ ነው። በተለይም ከቆሙ ኳሶች አርሰናል አሁን ላይ በጣም ትልቅ እንደሆነ እና በዚህ የቆሙ ኳሶች ላይ የሴት ፒሶች ኪንግ እንደሆኑ በደንብ እያሳዩን ይገኛሉ። ከማዝ ምቶች ከሚያሻግሯቸው ኳሶች፣ ከዛም በተጨማሪ ከቅጣት ምቶች በሚገኙ ኳሶች በተደጋጋሚ ጎሎችን እያስቆጠሩና ና ጨዋታውንም ለማሸነፍ አንዱ መንገዳቸው እያደረጉ ጭምር ይታወቃል። ይሄ ደግሞ እንግዲህ ቡድኑ በተደጋጋሚ ጨዋታዎች ላይ ውጤቶችን ይዞ እንዲወጣ ትልቁን አስተዋጽኦ አድርጎለታል። የጎል እድሎችን አማራጮችን እያሰፋ ይገኛል። አርሰናል በዚህ ጉዳይ ላይ የቀድሞ ተጫዋች የሆነው ያያ ቱሬ የማንቸስተር ሲቲው ተጫዋች ሀሳቡን ሰጥቷል። ከአርሰናል ጋር በተያዘ የኤምሬስ ድባብ እጅግ በጣም ደስ ሲል ነበር። አርሰናሎች በማዘን ኳሾች ላይ ምን ያክል ውጤታማ እንደሆኑ በድጋሚ ማሳየት ችለዋል። ለእኔ በጨዋታው ላይ ካዩዋቸው ነገሮች በሙሉ የሚለይብኝ የሚለይብኝ የማርቲኔሊ ጎል ነው። እስኬሊ ለዚህ ስራ ምስጋና ይገባል። የአትሌቲኮ ማድሪዶች የተከላካይ ክፍል በሚገባ መፈተሽ የቻሉበት አጋጣሚ ነው። በአትሌቲኮ በኩል ደግሞ ሁሊያን አልባሬስ አስደናቂ ነበር። በተለይም ከረጅም ርቀት የመታት ኳስ የግብ አግዳሚ መቶ የወጣበት እንግዲህ ያ ኳስ እንግዲህ በጣም አስገራሚ ነበር። ተጫዋቹ እንግዲህ ጥሩ እንቅስቃሴ እያደረገ ነበር ነገር ግን ከምንም በላይ በጨዋታው ትልቅ ስጋት ሲፈጠር የነበረው ለእኔ ጋብሪኤል ማርቲኒሊ ነበር። አርሰናሎች አስደናቂ የጨዋታ አፈጻጸም ማሳየት ችለው ነበር። እንግዲህ የቀድሞ የማንቸስተር ሲቲ ተጫዋች የሆነው ያያ ቱሬ እንግዲህ በበቀደምለት የቻምፒዮንስ ሊግ መርሃ ግብር በነበረው ጨዋታ ላይ እንግዲህ እሱን በተመለከተ ሀሳብና አስተያየቱን ሰጥቷል። የቀድሞ የማንቸስተር ሲቲ የመሃል ተጫዋች የነበረው ያያ ቱሬ እንግዲህ የአርሰናል አሁን ላይ በቆሙ ኳሶች እንግዲህ ኪንግ እንደሆኑ በርካቶች እየገለጹ ይገኛሉ። አድማጮቻችን ከዚህ ጋር በተያዘ ሀሳብ አስተያየቶቻችሁን መልእክቶቻችሁን ልታጋሩ እንችላላችሁ። እንግዲህ እኛ ስለነበረን ቆይታ ክልባር ክተን እናመሰግናለን። ለእሳቱ የተመራረጡ የአርሰናል ስፖርታዊ መረጃዎችን እንደሚከተለው አቅርበናል። እናንተም ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ፣ ሼር ያደርጋችሁ ከም ጊዜ በበለጠ ላይክ እንድታደርጉ በአክብሮት እጠይቃለሁ። ዩቲዩብ ተደራሽነታችን እንዲያሰፋልን የላይክ ምልክቷን ተጫኑ። ስለነበረን የአብሮነት ቆይታ በድጋሚ ከልባርግቻ አመሰግናለሁ። መልካም ቀን።